እንደ በግ ኑሪ ተብዬ እንደምንድን ነው ምኖረው? የምድር ጨውነሽ ተብዬ ጣኢመስ የኔ እንዴት ነው የነባሪ የነዘባይ ለጌታ ቤት ይሆናል ወይ አን አርጅተሻለ፣ ምንድን ነው፣ ወደ ቤተክርስቲያን አትሄጂውም? ዘፈን አታቆሚው ወይ ምናምን ይላሉ። እነኛ አሁን ወጣቶች አይደሉም። እርግጠኛ ነኝ እኔ ኩዮች ናቸው። አም ቴሊንግ ዩ ወጣቱ ሁሉ ደና ስሩ ነበር። ከወዳጇ ተዋናይት መስከረም አበራ ፍቅረኛዋ ተንበርክኮ ታገብኛለች ሲል ጠይቋታል። እሷም እሺ ብላለች። የሰርግ ሁኔታውን እንግዲህ ወደፊት የሚያሳውቁ ሲሆን መስከረምን የምትወዷት እንግዲህ ኮሜንት ላይ የገባችሁ እንኳን ደስ አለሽ በሏት። እና ደግሞ ቲክቶክ አካውንት መግዛትም ሆነ መሸጥ የምትፈልጉ ሰዎች ከላይ ባስቀመጥኩላችሁ ቴሌግራም ዩዘርኔም አናግሯቸው። ሚስትር ሆኖ እንዲቆይ ቢፈለግም ጋዜጠኞች ጆሮ ደርሰዋል። እጅግ በተወዳጁ በስንቱ ድራማ የምናውቃት አርቲስት መስከረም አበራ እንግዲህ ከጓደኛ የታገቢኛለች ጥያቄ ቀርቦላታል። ይህም እንግዲህ በዝግ ፕሮግራም ና በጓደኞቹ በተገኙበት ሰዓት ላይ ባቀረበበት ሰዓት እሷም እንግዲህ እሺ ብላ ተቀብላለች ማለት ነው። እጅግ ደስ የሚል ነገር ነው። ሰርጉም እንግዲህ በቅርብ እንደሚሆን ተስፋ እናደርጋለን። ሚስጥሩ ሆኖ እንዲቆይ እንግዲህ ቢመረጥም ማለት ነው። ጋዜጠኞች ጆሮ መድረሱም እንግዲህ አንዳንድ ዘገባዎች እያሳዩ ይገኛሉ ማለት ነው። ይህንም እንግዲህ ያስነበበን ዘሀበሻ ነው። ከላይ የምታዩት መኪና ከኤርፖርት አንዲት ከአረብ ሀገር የመጣች ልጅ ዋጋ አስማምቶ ይጭኗታል ማለት ነው። ከዛ በኋላ ትንሽ እንደሄዱ ትራፊክ እንዳይቀጣን፣ አንቺ ውረጅ ና ተሻግረን እንጭንሻለን በእግርሽ እለፊ ና ልክ ታክሲ ላይ እንደሚባለው ማለት ነው። ምን ያህል ምስኪን እንደሆነች ልጅቷ ራሷ አስቡት። ከዛ እሺትልና እቺ ልጅ ትወርድላችኋለች ገና ትንሽ መራመድ እንደጀመረች መኪናው ትቷት ይሄዳል ማለት ነው። ይህንን ሲያይ የነበረ እግረኛ ነገሩን ተጠራጥሮ ስለነበር ፎቶ ያነሳላታል ማለት ነው። ከዛ አቅራቢያቸው የነበረ ትራፊክ ጋር ሄደው ፎቶን አሳይተው ነገሩን ያስረዱታል ትራፊኮች ባረጉት ጥረት ልደታ ላይ ይያዛል ማለት ነው። እና ኤርፖርትም ሆነ ከመንገድ ላይ መኪና ተነጋግራችሁ የምትሄዱ ሰዎች በጣም ተጠንቀቁ። ሌላ ጥያቄ ልድገምልሽ። ዩቱብ የሚጠቀም ሰው ዩቱበር ካለ ቲክቶክ የሚጠቀም ሰው በሶስት ነጥብ አራት ሚሊዮን ብር የተገነባው ይሄ ሽንት ቤት አሁን ላይ መነጋገሪያ ሆኗል። ጎፋ ዞን፣ የወሎ ጋዳ ወረዳ ከሶስት ነጥብ አራት ሚሊዮን ብር በላይ የተገነባው ዋንባ ሁለተኛ ደረጃ ትምህርት ቤት ተማሪዎች መጸዳጃ ቤት ተመርቆ ለአገልግሎት ክፍት መሆኑን በምርቃት ፕሮግራም የተሳተፉ አካላት ገልጸዋል። እሺ እንግዲህ ሰሞኑን እንደምንከታተለው እነዚህ ሁለት የአዲስ አበባ ልጆች በነሱ መሀል በተነሳ የሀሳብ ልውውጥ ብዙዎቹ እየተነጋገሩ ነው። ሁለቱም እንደራሳቸው እንደግላቸው ትክክል ናቸው። እስፔሻሊ አንድ ብር የሚባለው ልጅ አዲስ አበባ ላይ ያለውን አብዛኛውን ሪያሊቲ ነው ያወራው። ብዙዎቻችን ቤተሰብ ላይ ረጅም ጊዜ ነው ጥገኛ ምን ሆነው እንደዚህ ሀገር ሀያ ዓመት ሲሞላ ወጣት ትባል ያሰንፋል። ትክክል ነው። ስለዚህ በዛ ስንፍና ውስጥ ሆነው ቤተሰብ ላይ ጥገኛ የሆኑ ብዙ ሰዎች አሉ። ያን ምንም መደበቅ አይቻልም። ይሄኛው ልጅ ደግሞ ብሩክ የሚባለው ልጅ ደግሞ የሚያወራው እሱ ደግሞ የሚለው ምንድን ነው እነሱን ነው የሚተቸው ወደው አይደለም ቤት ውስጥ ቁጭ ያሉት አይነ ነገር ነው የሚለው። እና ይሄ ደግሞ ለሰነፎች ነው ለሰነፎች ሞራል ነው የሚሆነው። ላይክ ሰነፍ ለሆኑ ሰዎች እንግዲህ ድጋፍ እየሰጠ ነው ማለት። እና አናንተ የማደጋፊ ናችሁ? እስቲ መልሳችሁ ነገር